ሰላም ሰላም፣ እንዴት ናችሁ? ሰላም ናቸው። እግዚአብሔር ይመስገን። እኔ አዲስ ጀማሪ ነኝ። ባይ ዘ ዌይ ሰብስክራይብ አርጋችሁ ተበርታችሁ ደስ ይለኛል። ምን ላወራ መሰላችሁ፣ የመጣሁት ስለ ሳውዲ አረቢያ ነው። ሳውዲ አረቢያ ሁላችንም ያየነው ይመስለኛል፣ ከብዙዎቻችን በስተቀር ማለት ነው። ግን ምንድነው አሁን ወደ ሳውዲ አረቢያ የሚሄዱ ልጆች፣ ለምንድን ነው ወደዛ የሚሄዱት? ሌላ ሀገር የለም እየተደፈሩ እየታገዱ እየሞቱ ያሉት ሳውዲ አረቢያ። እንዴት ሰው ሞትን እያየው ወደዛ ይሄዳል? እኔ የእውነት ስላችሁ እኔ አላቅ ብቻ ግን ቢያንስ በየሰፈራችን በየጎረቤታችን የምናውቃቸው ልጆች ወደ ሳውዲ አረቢያ ሊሄዱ የተነሱ ልጆች ሊኖሩ ይችላሉ። በህገወጥ የሚሄዱትን ታወት በሕገወጥ የሚሄዱት ማለት ነው እና እነዛን ማስቆም አይቻልም ይቻላል ለምንድን ነው ማስቆም የማይቻለው ወደ ሌሎች ሀገራቶች ለምንድን ነው የማይሄደው ግዴታ ሳውዲ አረቢያ ነው የሚሄደው ሳውዲ አረቢያ ስንት ከሁሉም ሀገራት ውስጥ ማለት ነው ሁሉም ሀገር እኔም ሄጄበት ነበረ ሰው ምንድነው የተፈጠረው አንደኛ ሰዎቹ አያከብሩንም አያከብሩንም ማለት ኢትዮጵያን በጣም ነው የበታች አድርገው ነው የሚያዩት። አንደኛ ማለት ነው ከዚህ። ሁለተኛ የትም አገር ላይ ቢሆን እኛ ደግሞ እኩል አይደለም ከማንኛውም ሀገር የሚመጡ ሰራተኞች የኛ እኩል አይደለም። ሶስተኛ የኛ ኤጀንሲ ወይም ኤምባሲ በጣም ዝቅተኛ በጣም ለሰው ክብር የሌላቸው። በጣም ሰውን በመሸጥና በመለወጥ የሚኖሩ እስከሚመስል ድረስ በጣም የሚያስጠላ ኤጀንሲ ነው ያለን፣ ኢትዮጵያኖች ማለት ነው። በጣም በጣም በጣም ድሞት ነው። እንኳን ብታይ እያጣጣርሽ ትደውዪላት ቻዩ ነው የምትልሽ፣ ማለት ነው። ደላላውም ሆነ ኤጀንሲም ሆነ ማለት ነው። እንደውም አሁን አሁን በሶሻል ሚዲያ ሶሻል ሚዲያ፣ እግዚአብሔር ይመስገን፣ በሶሻል ሚዲያ ላይ ብዙ ነገሮች እየተሰሩ ነው ያሉት። ለሰለጠኑ ልጆች፣ ትንሽ ተነኩ ልጆች እየደወሉ እራሳቸውን ከብዙ ነገር እያሰረፉ ነው ያሉት። የሚረዷቸውን ሰዎች እግዚአብሔር ይስጣቸው ማለት ነው ሶሻል ሚዲያ የሚጠቀሙ ሰዎች እና ይዘላችሁ ፈልጌ ነው። ዞሮ ዞሮ አረብ ሀገር ለምንድን ነው ሳውዲ ምርጫችሁ ምርጫቸው የሚሆነው? ሄዳችሁ የመጣችሁ ሰዎችስ ለምንድን ነው ሳውዲ አረቢያ ምርጫቸው ነው? ለምንድን ነው ወደ ሌላ ሀገር የማትሄዱት እንዴ? ግዴታ ሳውዲ ምንድን ነው ያለው? በደላ ላይ የሄዱ በድርጅት መሄዳቸውን ሳያውቁ በደላ ላይ ሄዱ። በድርጅት ነው ይባላሉ። እነሱ ይሰራባቸዋል እነሱ ይሰራሉ ማለት ነው። ይህስ ለምንድ ነው የሚሆኑ? ለምንድ ነው የማትነቁት? ለምንድ ነው ማንነቀው? ለምንድ ነው ሳውዲ አረቢያ የምትሄዱት? እየተሞቱ እየሞቱ እየተገደሉ እየተደፈሩ ብራቸው እየተቀማ እያበዱ ያሉት የኛ ልጆች ናቸው። ለምን አይበቃም? ለምን ወደዛ ትሄዳላችሁ? ወደ ሌላ ሀገር ለምን አትሄዱም? ይህንን የሚናገር አካል የለም። አይኑ ምክንያቱም ኢትዮጵያም ተሰቃይተን፣ ተሰቃይተን፣ ተሰቃይተን ከምርመራ ጀምሮ ተሰቃይተን ከአሻራ ጀምሮ ተሰቃይተን የማይከፈልበትን አሻራ ይከፈልበታል እየተባለ ለደላላ ላይ እያበላል ቦታ የምንደርሰው ስንት መከራ አሳልፈን አይኖ አውቃለሁ። ስንት መከራ አልፎ እዚህ ቦታ እንደሚደረስ፣ ግን ደግሞ አማራጩ መልሶ ለመከራ መሆን የለበትም። አማራጩ ያለበት ሰርቶ ለመቀየር እንጂ መልሶ አካል ለማጉደል፣ ለመሞት፣ ለማበድ። ለምን እንሰደዳለን? ለምን ምርጫችንን አናውቅም? በተለይ ደግሞ ሄደን የመጣ ልጆች ለምንድነው ምርጫችን ትክክል ትክክለ አለመሆኑን የምናውቀው? የተሳነን ለምንድን ነው? ለምንድ ነው የምትላለቁ? ሚዲያ ያላችሁ ሰዎች ሳውዲ አረቢያ ላይ ድምጽ የማትሆኑት ለታሰሩት ድምፅ ሆናችኋል። ባለፈው ወደ ሀገራቸው ገብተዋል። ግን ወደዛው ጉዞ ለምን እንዲቆማ አታደርጉም? ለምን አይገባችሁም? የምትሄዱ ልጆች ለምንድ ነው የማትረዱት? ልጆች እዛ ከደረስን በኋላ ችግር አለብን? አንደር ወታደር ስንሰራ በጣም ችግር አለብን። ግን ደግሞ ለመሞት ከሆነ ውጤቱ ምንም ዋጋ የለ። ለመኖር ነው ሰው የሚሰደደው። ለመሞት ከሆነ እዛው ጦርነቱ ሞልቷል ሀገራችን ላይ አይደል? አዎ።